በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ለእግዚአብሔር በመንፈስ ቅዱስ መንፈሳውያን የምትሰኙ የጌታችን የመዳንታችን የኢየሱስ ክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም መስራት የቃል ኪዳን ያደራ ልጆች ባሰባሰበን እና እስከዚህ ሰዓት ባደረሰን በጌታችን በመዳንታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ምላችኋለሁ። እንደምን አደራችሁ እንደምንስቆያችሁ እንደምንስገኝ ሰዓት አደረሳችሁ አሜን። ከንፈሮችንም እንደ በገን አድርጋቸው ለሚሰሙትም ያማረ የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይልን ይቃኛቸው። ከንፈሬንም እንደ መሰንቆ አድርገው በጎንም ያማረውንም የተወደደውንም ምስጋና እንዲቃኝ የመንፈስ ቅዱስ ኃይልን ያበርታው የሚያዳምጡንም እርሱን ለመስማት የፈጸሙን ደስ ሲሰኙ፣ እንባቸውንም ሀሳባቸውንም ወደታች አይደለ ወደ ላይ ይመስጥ። አጢያትንም ያደለ ጽድቅን ያሰቡ፣ እርኩሰትንም ያደለ ንጽህናን ያሰቡ፣ ሽንግልናን ያደለ የዋነትን ያሰቡ፣ ትዕቢትን ያደለ ትህትናን ያሰቡ፣ ቅናትንም ያደለ ፍቅርን ያሰቡ፣ ስንፍናን ያደለ ልባምነትንም ያሰቡ፣ ጉስቁልናን ያደለ ክብርን ያስቡ የምድሩንም አይደለ የሰማውን ያስቡ የማያረጀውን አይደለ የሚያረጀውን አይደለ የማያረጀውን ያስቡ። የማይጠፋውን አይደለ የሚጠፋውን አይደለ የማይጠፋውንም ያስቡ። ሕሊናችሁን ሁሉ መልካም ነገር ያደርግላችሁ፣ የኔንም አንደበት መልካም ያደርግልኝ ለዘላለሙ አሜን። ሁሉ በእርሱ ሆነ። ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ወኩሉ ቦቱ ኮነ ሁሉ በእርሱ ሆነ ሲል ፍጥረት ሁሉ በእርሱ ወይም በወልድ ህልውና፣ በወልድ አንድነት ተፈጠረ። ዕብራውያን አንድ ሶስት ላይ ወዘን በለወሰ አልቦ ዘኮነ ወምትኒ እምዘኮነ ከሆነውም አንዳንች ስንኳ ያለ እርሱ አልሆነም። የተፈጠረውን ፍጥረት ግን ያለ እርሱ ህልውና፣ ያለ እርሱ አንድነት የተፈጠረ ፍጥረት ምንም ነገር የለም። እግዚአብሔር በስድስቱ ቀን ሀያ ሁለቱ ፍጥረታትን ፈጥሯል። ከእነዚህም ውስጥ ሰባቱን በሐልዮ በአርምሞ ሲፈጥር አራቱን ደግሞ በነቢብ ወይም በመናገር ፈጥሯል። ቀሪውን አንድ ፍጥረት ደግሞ በስራ ፈጥሮታል ማለት ነው። ከነዚህም ከያውለቱ ስነ ፍጥረት መካከል በሐልዮ በርምሞ የተፈጠሩትን ለአብ የነቢብ የገቢርን ለወልድ ሰጥተው የሚናገሩ መናፍቃን አሉና ከተፈጠረው ፍጥረታት መካከል ያለ ወልድ ህልውና የተፈጠረ ምንም ምን ፍጥረት የለም ማለት ይህም ኃይለ ቃል በአሪዮስ ያሳይበታል። ሸክላ ሰሪ አስቀድሞ ቅርጽ ማውጫውን ሰርታ እንድትሰራ ፈጥሮ ፈጠረበት ካለ እርሱን በማንፈጠረው ያሰኝበታልና፣ ዮሐንስ አንድ አራት ላይ ስናየው ህይወት በእርሱ ነበረ፣ ህይወትም የሰው ብርሃን ነበረ፣ ብርሃንም በጨለማ ያበራል፣ ጨለማም አያገኘውም እንዳለ ማለት ነው። ስለዚህ ወዛህ ሆነ በእንዲያሁ ቦቱ ህይወት ውቱ ለእርሱ ስለ እርሱ የሆነው የተፈጠረ በሙሉ ህይወት ነው። ወህይወት ሰ ብርሃኑ ለጓለም የውቱ ህይወትም የሰው ብርሃን እውቀት ነበረች። ወብርሃን ሰ ዘውስተ ጽልመት ያበር ወያሪ ወጽልመትን ኢይረክቦ ወኢይቀርቦ ብርሃንም በጨለማ ያበራል ያሳያልም፣ ጨለማም አያገኘውም አይቀርበውም እንዳለ ማለት ነው። ስለዚህ በእርሱ ለእርሱ የሆነው ህይወት ነው ሲል እርሱን ለማመስገን እርሱን ለማስታወስ በእርሱ ስልጣን የተፈጠረው ፍጥረት ሁሉ ህይወት ነው። ህይወትም የሰው ብርሃን ነበረች ሲል ህይወትነቱም በሰው እውቀት መሆን ነው። ብርሃንም በጨለማ ያበራል ያሳያልም ሲል በስነ ፍጥረት ተመራምረው የሚያውቁትን እውቀት በሰዋሪ ያለ ምስጢርን ይገልጻል ማለት ነው። በስነ ፍጥረት ተመራምረው ያመኑ ብዙ ናቸው። ከዚያም ግን ከቀደሙ ሰዎች አብራም በኋላ ሰዎች ሙሴ፣ ጸሊም ጨለማም አያገኘውም፣ አይቀርበውም። በስነ ፍጥረት የሚመራመርን ሰው ድንቁርና አያገኘውም፣ እንኳን ሊቀርበው አይደርስበትም ሲል ነው። አንድም በእርሱ ስለ እርሱ ሲል እርሱን ለማመስገን እርሱን ለማስታወቅ ለእርሱ ስልጣን የተፈጠረ ፍጥረት ሁሉ ህይወት ነው። ህይወትም ሲል ህይወትነቱን በመመላለስ ነው። አፍራ ሲከኒ ህይወት ውቱ እንዲል ኢሳያስ 26 ላይ ማለት ነው። ይህም ትርጓሜ ከታች ያሉትን ሁለት ቃላት አያስተረጉም ወይም አይወርዱም፣ አይወርድም እዚሁ ቀራል ማለት ነው። አንድም በእርሱ ለእርሱ ሲል እርሱን ለማመስገን እርሱን ለማስታወስ በእርሱ ስልጣን የተፈጠረ ፍጥረት ሁሉ ህይወት ነው። ህይወትም ሲል ህይወትነቱ ምግብ በመሆኑ ነው። አንድም ያበላልጣል። ወህይወትስ ህይወትስ በለኝ አእምሮ ጠባይ መሆኑ ነው። ክቡራንስ ለጠባይ ነቪቭ ወአእምሮ እንዲል ማለት ነው። ክቡራንስ ለጠባይት ነቪቭ ወአእምሮ እንዲል ብርሃንም በጨለማ ሲል በአእምሮ ጠባይ ተመራምሮ የሚያውቁት እውቀት ሰዋሪ ያለ ሚስጥርን ይገልጻል እንዳለ ማቴዎስ በስነ ፍጥረ ተመራምሮ በአእምሮ ጠባይ አውቆ ምግባር ትርፋት ሰርቶ በቅቶ በማረገ ነጽሮ ደርሶ ከዚህ ሁኖ ወደ ላይ ባየ ጊዜ እስከ ጽራሪያም፣ ወደታች በተመለከተ ጊዜ እስከ በርባኖስ ያይ ነበረ። በጨለማም አያገኘውም እለባ አእምሮ ጠባይት የሚመረምር ሰውንም ድንቁርን አያገኘውም፣ እንኳን ሊያገኘውም አይቀርበውም በማለት ሲናገር ማለት ነው። አንድም ወዘይ ኮነ በእንቲያሁ ቦቱ ህይወት ውቱ ወቦቱ በእንቲያሁ፣ አንድ ወገን ማለት እንደ አንድ ፍች ሁነው ሲፈቱ በእርሱ ህይወት ነበረች ማለት ይሆናል ትርጓሚው በእርሱ ቃል የተነገረ ሃይማኖት ሕይወት ነው። ሕይወትም ሲል ሕይወትነቱም ለሰው እውቀት መሆን ነው። ብርሃን በጨለማ ሲል በሃይማኖት ተመርምረው ያወቁት እውቀት በስጓሪ ያለ እግዚአብሔርን ይገልጸዋል። ጨለማ ለሚለው ትርጓሚ እግዚአብሔርን መጠቀሙ ስለምንድን ነው? ስላልመረመሩ ስላለመታወቁ ነውን ቢሉ አይደለም። ምን ለማለት ፈልጎ ነው? እዚህ ጨለማም አያገኘውም ሲል በሃይማኖት ያወቀ ሰው ክህደት አያገኘውም እንኳን ሊያገኘውም አይደርስበትም ሲል ነው። አንድም በርሱ ህይወት ነበረች ሲል በእርሱ ቃል የተሰጠ ስገው ደሙን ህይወት ነው። ህይወትም ሲል ህይወትነቱ ለሰው እውቀት መሆኑ ነው። ብርሃን በጨለማ ሲል በስገው ደሙ ያወቁት እውቀት በስዋሪ ያለ ሚስጥርን ይገልጻል። ሲል ነው። ስለዚህ ይሄ ከኃጢአት ነጽተው ቢቀበሉት ምስጢር ይገልጻና በጨለማ ያገኘውም ሲል ሥጋው ደሙን የተቀበለ ሰው ኃጢአት አይሰለጥንበትም፣ ድል አይነሰውም ሲል ነው። አንድም በእርሱ ቃል በተነገረ ሃይማኖት ህይወት ነው፣ ህይወትም የሰው ብርሃን ነበረች ሲል ህይወትነቱም ለሰው እውቀት መሆኑ ነው። ወብርሃንስ ዘውስተ ጽልመት ያለውም ለውጡ በውስተ ጽልመት ያበር ወዕሪ ይላል ብርሃኑ በጨለማ ውስጥ ያበራል ያሳያል ማለት ነው። ከእርሱ ተምረው ያወቁትም እውቀትን በጽልመት ልብ በአይሁዳዊ አድሮ ምስጢርን ይገልጻል ማለት ነው። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ። ወሃሉ አህዱ ቢሲ ዘስሙ ዮሐንስ ይህ ይህንን ቅዱስ ዮሐንስ መጥምቅን ታሪክ ስለ ሶስት ነገር አምጥቶታል። ከወንድሞቹ ከወንጌላዊኑ ጋር ለማያዝ ማለት ሦስቱም ወንጌላውያን ስለ ዮሐንስ መጥምቅ ተናግረዋል። እርሱም እንደ እርሱ ዮሐንስ መጥምቅን ታሪክ አምጥቶበታል። ማቴዎስ ሦስት አንድ ላይ ማርቆስ አንድ አንድ ላይ ሉቃስ ሦስት ሁለት ላይ እስከ ያለውን ታሪክ ተናግሮታል ማለት ነው። በሁለተኛ ደግሞ ስሙን ለመናገር ወንጌላውያን ወንጌልን ሲጽፍ ራሳቸውን አብነት አያደርጉም። በዮሐንስ መጥምቅ አስመስሎ በስውር ስሙን ለመግለጽ ዮሐንስን ታሪክ አመጣ። ወንጌላውያን ወንጌልን ሲጽፉ ራሳቸውን እንዳይገልጹ በማቴዎስ 99 ላይ በማርቆስ 14 51 ላይ ሉቃስ 24 12 ላይ ዮሐንስ 13 23 ላይ ራሳቸውን ሰውረው ሲገልጹ እና ያለን ማለት ነው። ስለዚህ ለዚያ ነው። በሶስተኛ ደግሞ ምስክር ምስክርን ሶስት ለማድረግ ነው። ስለ ወልድ የባሪ አምላክነት የመስከሩ እነዚህ ሶስት ምስክሮች አሉ። አንደኛው ዮሐንስ መጥምቅ ዮሐንስ 1 27 ላይ ዮሐንስ 29 35 ላይ ምዕራፍ 3 29 ላይም እዚሁ አብን ተናግሯል። ማለት ነው። ሁለተኛው አብና መንፈስ ቅዱስ ብሎ ማቴዎስ ሶስት ላይ ምዕራፍ 17 ዮሐንስ 12 ላይ ማቴዎስ 16 አዋር አስራ ሁለት ላይም ተነግሮታል። ሶስተኛው ራሱ ይህ ቃል ራሱ ሲል ጻፊ ወንጌላዊ ዮሐንስ ሲያሳይ ይችላል ማለት ነው። ስለዚህ በእነዚህ ሶስት ነገሮች ምስክር አድርጎ ጽፎታል ወንጌላዊ ስለ ጌታችን አምላክነት አብዛኛውን የወንጌሉን ክፍል ገልጿል። ለአብነትም ብንጠቅስ ዮሐንስ አንድ አንድ ላይ ዮሐንስ 20 30 ላይ አንድ ላይ እና ዮሐንስ 5 20 ላይ ራ ዮሐንስ 1 17 ላይም ተናግሯል። አንድም ራሱ ሲል ባለቤቱ ጌታችንን ያሳያል ጌታችን ስለ ራሱ የባህሪ አምላክነት በተለያየ ቦታ ገልጿል። ምሳሌ ዮሐንስ 10 30 ላይ ዮሐንስ 8 12 ላይ ዮሐንስ 10 ላይ 14 ላይ ማቴዎስ 28 19 ላይም ተናግሯል። ዘተፈነዎ እምሃበ እግዚአብሔር ከእግዚአብሔር የተላከ አለ። የተላከ መሆኑን መግለጹ ሳይላኩ ተልከናል የሚሉ ሐሰተኞች ነቢያት ነበሩና ከዚያም ለመለየት ነው። ኤርሚያስ 28 15 ላይ ያለውን ማየት ይቻላል። መላኩ መላኩ ከእግዚአብሔር መሆኑ መግለጹ ደግሞ ከሰውም ከሰይጣንም ተልኮ ለሰው መልእክት የሚናገሩና የሚያስተላልፉ አሉና ከእነዚህም ለመለየት ለምሳሌ ከባላቅ ተልኮ ባላአም እስራኤልን ሊነግር ሂዷል። ዘፍጥረት 22 ላይ ብንመለከት ማለት ነው። ከሰይጣን ተልከው ቢሉ ንጉሥ አካብ ለሞት ያደረሱት ሀሰተኞት ነቢያት አሉና ማለት ነው። አንደኛ ነገሥት ምዕራፍ 24 ከቁጥር ምዕራፍ 22 ከቁጥር 22 ላይ ከነዚያ ለመለየት ይህንን ቃል ተናግሮታሉ ማለት ነው። ወንጌላዊ ዮሐንስ ጌታችን ነገር ሲናገር መጥቶ ስለምን የመጥምቁን ዮሐንስን ታሪክ አስገባ ቢሉ ቀዳሚው ቃል ውቱ እያለ ሲጽፍ የሚጽፍበትን በዓት ዋሻ ነው። መብረቅ ጣለበት። ከላይ በሶስት የተከፈለ ከታች አልተከፈለም። ከሶስት መከፈሉ የሶስትነቱ፣ ታች አለመከፈሉ የአንድነቱ ምሳሌ ነው። ነገሬን ነቅፎብኝ ነው መስሎት ብሎ ወሃሉ አሃዱ ቢሲ ብሏል። ቀዳሚው ቃል ውቱ በመጀመሪያው ቃል ነበረ ባለውና ውሃሉ አሃደ ቢሲ ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ባለው መካከል ቅዳሴ ዮሐንስ ወልደ ነጎድጓድ አግብቶ ተናግሮበት አንድም መላኩ ከውቅያኖስ አስኳሉን በወጣለት ቅርፊት እየቀዳ ሲያፈስ አየው። ምን ያደርግልሃል አለው። ይህንን አፍስሼ አድርቄ አርሰውና ዘርዘርች ቤት ሰርቼ እኖራለሁ አለው። ያልቅልሃል አለው። ይህስ ፍጡር ነው፣ ቁም ነገሩም የለውም እየቀደመ ይፈጸማል። አንተስ እንኳን የማይፈጽመው ባሬ እግዚአብሔር እፈጽማለሁ ብለ ጀምራል አለ። ነገሬን ነቅፎብኝ ነው ብሎ ዋህሎ ዲቢ ብሏል። ዋህሎ አህደቢ ሲሳይል ቅዳሴውን አግቶ ተናግሮታል። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰከር ዘንድ ለምስክርነት መጣ። ወውቱ መጽ መጽህ ሰማይ ተይኩን በእንተ ብርሃን ይህ ስለ ብርሃን ይመስክ ይመሰክር ዘንድ መጣ ማለት ይህ ዮሐንስ መጥምቅ በባህሪው ብርሃን ስለሆነ ስለ ክርስቶስ ይመሰክር ዘንድ የመጣ ሲል ማለት ነው። አንድም ለስም ይላል አብነት ይሆን ዘንድ ዮሐንስ አምኖበት ሌሎችን እርሱን አብነት አድርገው ያምኑበት ዘንድ ምስክር ሆኖ የመጣ ሲል ነው። አንድም ከማኩሉ ይምን እምኔሁ ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን የመሰክር ዘንድ ለምስክር መጣ። ሁሉም በእርሱ በኩል እንዲያምኑ ሲል ሁሉ በእርሱ ከጌታ ተምረው ያምኑ ዘንድ። አንድም እምኔሁ የሚለውን ዘበ እምኔሁ በእርሱ የተገኘ ብሎ ሲተረጉም ሁሉ ከእርሱ። ከጌታ የተገኘ ትምህርት ያምኑ ዘንድ አንድም በእርሱ ያለውን ቦቱ ወይም በእርሱ ብሎ ሲተረጉም ደግሞ ሁሉ በእርሱ ወይም በጌታ እንዲያምኑ ሲል ማለት ነው። ዮሐንስ አንድ ስምንት ላይ ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ወለሊሁሰ የኮነ ብርሃነ ዮሐንስ መጥምቅ በባህሪው ብርሃን አልነበረም። በዮሐንስ ምዕራፍ አምስት ከቁጥር 35 ላይ ስለ ዮሐንስ መጥምቅ ሲናገር የሚነድና የሚያበራ ፋና ነው ብሎ የብርሃንነቱን ይገልጽ የለምን ብለው ብሎም ከዚህ ቦታ ብርሃን አይደለም አለው ቢሉ ከጌታ ብርሃንነት ጋር ሲያነጻጽረው ነው። በጌታችን ብርሃንነት ሕጸጽ የለም። በዮሐንስ ብርሃንነት ግን ሕጸጽ አለበትና ከዚህም ቦታ ብርሃን አይደለም አለው። ዳዕሙ ሰማተ ኩን በእንተ ብርሃን በባሪው ብርሃን ስለሆነ ስለ ክርስቶስ ሊመሰክር መጣ እንጂ እንዳለ ማለት ነው። ስለ ብርሃን ምስክርነት ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም ሲል ነው። ወለሊውስ የኮነ ብርሃን ዮሐንስ መጥምቅ በባሪው ብርሃን አልነበረም። ዮሐንስ አምስት ሠላሳ አምስት ላይ ስለ ዮሐንስ መጥምቅ ሲናገር የሚነድን የሚያበራ ፋና ነው ብሎ ብርሃንነቱን ይገልጽ የለምነ ብሎም ከዚህ ቦታ ብርሃን አይደለም አለው ቢሉ ከጌታ ብርሃን ጋር ሲያነጻጽረው ነው። በጌታችን ብርሃንነት ሕጸጽ የለም። በዮሐንስ ብርሃንነት ግን ሕጸጽ አለበትና ከዚህ ቦታ ብርሃን አይደለም አለው። ዳሙ ሰማቴ ሁን በእንተ ብርሃን በቫሪው ብርሃን ስለሆነ ስለ ክርስቶስ ሊመሰክር መጣ እንጂ ለሰው ሁሉ የሚያበራ እውነተኛ ብርሃንስ ወደ ዓለም የመጣው ነው። ወብርሃነ ጽድቅሰ ዚያበር ያበረ ለሁሉ ሰው ዘመፃ ውስጥ ዓለም ለሰው ሁሉ ዕውቀትን የሚገልጽ እውነተኛ ብርሃንስ ወደዚህ ዓለም የሚመጣ ነው። አንድም ብርሃን ዕውቀት ሊሆን ወደዚህ ዓለም መጣ። እርሱም ቀድሞ በኦሪት በረዴት በህልም በራይ የሚገለጽ እርሱ በአዲስ ኪዳን የተለየ አካሉ በስጋ ማርያም የመጣ ነው ሲል ነው። ስለ ዮሐንስ መጥምቅ በቁሙ ስምንት ላይ ሲገልጽ ራሱ እርሱ ራሱ ብርሃን አልነበረም ብሎ ገልጾ ምስክሩ ዮሐንስ ስለ እርሱ ጮኸ፣ ተናገረ ብሎ በቁጥር አስራ አምስት ላይ እስከሚያመጠው በቁጥር ዘጠኝ እስከ ቁጥር አስራ አራት ባለው የጌታን ነገር አስገባበት። ዮሐንስን እውነተኛ ብርሃን አይደለም ብሎት ነበርና እውነተኛው ብርሃን ታዲያ ማን ነው ትሉኝ እንደሆነ ወብርሃነ ጽድቅኒ ለሰው ሁሉ እውቀትን የሚገልጽ እውነተኛ ብርሃንም ወደዚህ ዓለም መጣ። ጌታችንን ወንጌላዊ እውነተኛ ብርሃን ብሎ መግለጹ ስለምንድን ነው ቢሉ ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለክሏል፣ ጉም ደመና ይጋርዷል፣ ጨለማ ይፈራረቀዋል፣ ህልፈተ ውላጤ ይስማማዋል። ዘፍጥረት አንድ አስራ አራት ላይ እንዳለ ጌታን ግን ውላጤ ያስማማውምና ዋልቦ ጽልመት ውስጥ ተመለኮት ህላዊ እየአረም ዘተጋብ እስመ አም ወስተ ታይበር ጻዳ ለብራን እስመ ጽልመቲን ይጻልም ባብየከ እንዴል ራዮሐንስ ምራፍ 1 ከቁጥር 23 ላይ ራይ 22 አራት ላይ መዝሙር 26 አንድ ላይ መዝሙር 138 ከቁጥር 12 ላይ እንደ ማለት ነው። አንድም በጸጋ ከሚገኝ ፍጥሯን ብርሃን ሲለየው ነው። እግዚአብሔር ቅዱሳን አዋራያትን እናንተ የዓለም ብርሃን ናችሁ ብሏቸው በማቴዎስ ምዕራፍ 5 ከቁጥር 14 ላይ። እነዚህ የብርሃነት ጸጋ ያገኙት ከእግዚአብሔር ነው። የእርሱ ግን በባሪ ሆነውና ከእነርሱ ብርሃነት ለመለየት እውነተኛ ብርሃን አለው። አንድም የሐሰት ብርሃን አለና ከሐሰት ብርሃን ለመለየት እውነተኛ ብርሃን ብሎታል። ዳቢሎስና የእርሱ አገልጋዮች ብርሃናውያን መስለው ይታያሉ። ነገር ግን የእነርሱ ብርሃንነት የሐሰት ነው። ይህንንም መጽሐፍ ቅዱስ እንደነዚህ ያሉ ሰዎች የክርስቶስን የሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሐሰተኞች ናቸውና፣ ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል እራሱን ይለውጣልና እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል፣ ይላል አንደኛ ቆረንጦስ ሁለተኛ ቆረንጦስ ምዕራፍ 11 ከቁጥር 13 እስከ 15 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ላይ ራ ዮሐንስ ምዕራፍ 13 ከቁጥር 1 ላይ 18 ላይ መዝሙር 1 6 ላይ። በእነዚህ ሀሰተኛ ብርሃን ለመለየት እውነተኛ ብርሃን ብሏል በዓለም ነበረ በአለሙም በእርሱ ሆነ አለሙ ግን አላወቀውም በሚለው ኃይለ ቃል ደግሞ ቀጣይ የምናየው ይሆናል ለዛሬው እዚህ ላይ ይበቃናል ማለት ነው ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን አሜን ሰማይ ሰማያት በማይወሰነው የክርቤት ጀርባ በማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑ ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የሆኑ ግዙፍ በሚቋጥረው የባህሪያን በሬም በሚቆርጠው ልዩ ሶስት በሆነ በስላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን እውቀትን ለእርሱ እንታውለት ለዘላለሙ አሜን።